ዛሬ ደግሞ ውድ ቤተሰቦች ከንፈራችንን የምናረጋግጥበት የምናሳምርበት ምርጥ የሆነ ቻፕስቲክ ነው። በቤታችን ውስጥ በቀላሉ እንዴት እንደምንሰራ አሳያችኋለሁ። እስከ መጨረሻ ድረስ ተከታተሉት። በጣም ነው። ሰላም ሰላም ውድ የተከበራችሁ ቆንጂት ዩቱብ ቻናል ተከታታዩ ሰላማችሁ ወይ ያላችሁበት ዓለም ዳርቻ ይብዛላችሁ። ዛሬም ደግሞ በጣም አሪፍ በሆነ ቪዲዮ ተገናኝተናል። ዛሬ ይዤላችሁ የመጣሁት ለከንፈራችን ቻፕስቲክ እንዴት በቤት ውስጥ በቀላሉ እንዴት እንደምንሰራ ነው የማሳያችሁ ማለት ነው። በጣም ቀላል ነው። በቀላሉ በቤታችን ውስጥ መግዛት እንችላለን፣ ወጪያችንን መቀነስ እንችላለን ማለት ነው። ምንም አይነት ኬሚካል ሳይኖረው በጣም ምርጥ የሆነ ኦርጋኒክ የሆነ የከንፈር ቻፕስቲክ ወይም ደግሞ ከንፈራችንን የማናሳምርበት ወይም ደግሞ የምናለሰልስበት ምርጥ የሆነ ቻፕስቲክ አብረን እንሰራለን። የትም እንዳትሄዱ፣ ላይክ ሰብ እያረጋችሁ ሼር እያረጋችሁ ለጓደኞቻችሁ አብረን እንስራ። ወደ አሰራሩ አሁን እዚህ ጋር እንደምታዩት ያው አንድ ቄስር አዘጋጅቻለሁ ማለት ነው። ይህንን ቄስር አጥቤ አዘጋጅቻለሁ። በመቀጠል ምንድነው ማረገው እልጠዋለሁኝ ማለት ነው አድርጌ እልጠዋለሁኝ አንድ ቄስር በቂያች ነው። የምንጠቀመው ውሃውን ብቻ ነው። ውሃውንና ባዜን እና ሌላ ግብአቶችን አንድ ላይ ጨምረን በጣም በጣም አሪፍ የሆነ ለከንፈራችን በቤታችን ውስጥ ማዘጋጀት እና ወጪያችንን መቀነስ እንችላለን ማለት ነው። ለብዙ ጊዜ የሚሆነን እናስቀምጠን መጠቀም እንችላለን ነው። ተመሳሳይ በጣም ነው የሚያምረው በጣም ደስ የሚለው። ይህ በቤት ውስጥ የተዘጋጀ ነገር በጣም አሪፍ ነው ማለት ነው። ሻሻችሁን ልትጠቀሙ ማበረታታችኋለሁ። የጠቀመኝ ታያይታላችሁ በጣም በጣም ትወዱታላችሁ። ሼር አድርጉት ለጓደኞቻችሁ። አበረታችኝ ሰብ እያደረጋችሁ ኮሜንት ላይ አስተያየታችሁን አስቀምጡ። የምትፈልጉትን ኮሜንት ላይ አድርጉት። በቤታችን ውስጥ እንደዚህ በቀላሉ አዘጋጅተን በቆዳችን በጸጉራችን ማዋል የምንችለው ብዙ ነገሮች አሉ እና ቤታችን ፊት ለፊት እያለ በጣም በቀላሉ መጠቀም የምንችላቸው በጣም ብዙ ብዙ ነገሮች አሉ። እነኛን ደግሞ በቀላሉ ሰርተን ተጠቃሚዎች እንሆናለን። ግዴታ መግዛት አይጠበቅብንም። በቤታችን ውስጥ በመላ እንደዚህ መኖር እንችላለን ማለት ነው። ታዘጋጆኝ በኋላ እንተጫወታለን። ፈጭቼ እንገናኝ ሁላችሁ ትንሽዬ ውሃ ጥብ አድርጌበት ላይ ሳላሳያችሁ በዛ ላሳያችሁ ተመለሱት ማለት ነው። ትንሽ ውሃ ጥብ አድርጌበት ፈጭቼ እንመለሳለን ውዶችዬ። ፈጭቼ ይፈጭቼ ተገናኝተናል። አሁን ምንድን ነው የምናረገው እናየዋለን። በነገራችን ላይ በመፈግፈጊያ መጠቀም ይቻላል። በሌሎች መፈትፈጊያ አርጋችሁ መጠቀም ይቻላል ማለት ነው። ውሃውን ስለሆነ የምንፈልገው በቀጫጭኑ በኩል ትክፍት አርጋችሁ ውሃውን መውሰድ ትችላላችሁ ማለት ነው። እንደዚህ አድርገን ውሃውን ነው በነጭ ጨርቅ በነጠላ ወይ ነጭ ፊት ያለው አለ አለለ በሱ አድርጋችሁ መጭመር ትችላላችሁ። ይሄ ምንም አይነት እንትን አያወርድም። ምታዩት ወንፊቱ ጥቅጥቅ ያለ ነው፣ ለዛ በዚህ ተጠቀሙ ነው ማለት ነው። ባላችሁ ነገር መጠቀም ትችላላችሁ። ይሰራል። ግን እ ይሄን አሁን እያወጣልን ነው ማለት ውስጣችን የሚገባ ነገር ስለሆነ ከንፈራችን ላይ ነው ያው ምንም አይነት ነገር ኬሚካል ሳይኖር በእጃችሁ ሰርታችሁ ትጠቀማላችሁ ማለት ነው። ወደ አፋችሁ የሚገባ ምንም የሚጎዳ ነገር የለም፣ ጠቃሚ ነው እንጂ ማለት ነው። ግን ያኛው ስንት ነገር ተጨምሮበት ነው የሚዘጋጀው። ብንገዛው ራሱ ብዙ ነገር ተጨምሮበት ምክል ይህ አንደኛ ሰውነታችንን ተርፈል ሁለተኛ ነገር ደግሞ ለጤንነታችን ራሱ ይሄኛው በጣም ምርጥና ወሳኝ ነው። ምንም አይነት ነገር የለውም። በአይናችሁ አይታችሁ ነው የሚሰሩትና በጣም አሪፍ ነው። ተመራጫች ምርጫችሁ ተመራጭ ነው እላችኋለሁ። ሁላችሁ ይህን የምናርጋለን እንነጥደዋለን ማለት ነው። ስጋ የምንጥድበት ድስት በጣም ንጹ መሆን አለበት። ምንም አይነት ቅባት የሌለው በጣም ንጹ መሆን አለበት። እናንተ ቀጥቀዋለን ማለት ነው። እንዴት እንደሚያምራ አያችሁት? ቱርቲያ እንደዚህ ሆኖ ይኛል። ይበቃዋል ማለት ነው፣ ይህ ይበቃዋል። ሳፋችን እናጠፋለን። ከዚህ ጋር የሚያስፈልገን ንጹሕ እቃ ከውሃ የጸዳ ታጥቦ የደረቀ ንጹሕ እቃ ላይ የሚያስፈልገን፣ እዚህ ንጹሕ እቃ ላይ ገልብጫለኝ። እንዳለ ይህ እንደዚህ ከገለበጥ ነው በኋላ ምንጠቀመው ባልዜ ነው። በቃ ሆነ። ሀል ባልዚን አይታችሁ እንደዚህ ስራችሁ ስለሆነ እዚህ ጋር አንድ ማንኪያ ቄስር እጠቀማለሁ። በመቀጠል ትንሽዬ ኦርጋኒክ የሆነ የወይራ ዘይት፣ ለከንፈራችን በጣም ምርጥ ነው። ትንሽዬ ጨምሮ እንደምታዩት እዛ ይሄንን በደንብ አድርገን እናዋህደዋለን ማለት ነው በደንብ አንድ ላይ እስኪ ብላላ ድረስ እንደዚህ አድርገን በደንብ እናብላለዋለን። ይህ በአንድ እጅ ካሜራ ሳልያዝኩኝ ነው። እናንተ ግን ያው በሁለት እጃችሁም ስለሆነ ነው የምታዘጋጁት፣ ይመቻችሁ ማለት ነው። ይህንን በደንብ አድርገን አንድ ላይ እስኪ ዋሃድ እንመተዋለን ማለት ነው። በማንኪያ ወይም ደግሞ በትንሽ በእጅ ማንቻ መምታት እንችላለን። እኔ እንደዚህ አድርጌ ነው ማብላለው። ይሄ ለብዙ ጊዜ ትጠቀሙበታላችሁ። እንደነገርኳችሁ ደግሞ በቤታችን ውስጥ የምናዘጋጀው እና ከውጭ የምንገዛው በጣም ልዩነት አለው። በቤታችን ውስጥ የምናዘጋጀው ነገር ካለምንም ኬሚካል አይናችን እያየ ነው ለፀጉራችንም ሆነ ለፊታችን የምናዘጋጀው ማለት ነው። ስለዚህ እንደዚህ አድርጋችሁ ብትጠቀሙ ተጠቃሚ ነው የምትሆኑት። በጣም ነው የምትጠቀሙበት ማለት ነው። ውድ ቤተሰቦቼ ይህንን አሁን እንደዚህ ታድርጊ። አብላልቼ አሁን ትኩስ ስለሆነ ነው። አያችሁ እንዴት እንደተብላላ። አሁን ትንሽ ነው የቀረው። ከዛን እንዲቀዘቅዝ እቃችን ውስጥ እንጨምራለን። መጠቀም ያለንበት እቃ ውስጥ፣ የምትፈልጉ እቃ ውስጥ፣ ክዳን ያለው እቃ ውስጥ ትጨምራላችሁ። እዚህ ጋር ደግሞ ካላችሁ ቫይታሚን ሲ መጠቀም ትችላላችሁ። ኮኮናት ኦይል ኦርጋኒክ የሆነውን መጠቀም ትችላላችሁ። በሶስት ግብአት ብቻ ቻፕስቲክ ሰራውን በጣም ምርጥ የሆነ ቻፕስቲክ ነው የሰራሁት። በጣም ነው የምትወዱት። አንድ ከጀመራችሁት እራሱ አታቋረጡትም በቃ ተገላገልኩ ተመስገን ብላችሁ ከወጪያችሁ ተገላግላችሁ ከንፈራችሁን አሳምራችሁ መጠቀም ትችላላችሁ። ደግሞ በስግደት ያላችሁ መቀባት አምሯችሁ ግን ከቤት የማትወጡ መግዛት የማትችሉ እንደዚህ በቀላሉ በሶስት ግብአት ብቻ በቤታችሁ ውስጥ አዘጋጅታችሁ መጠቀምና ከንፈራችሁን ማለስለስ፣ ማሳመር ትችላላችሁ። ግዴታ ለመዋብም ብቻ አይደለም። ወደ ውጭ መውጣት ብቻ አይጠበቅብንም። ቤታችን ውስጥ ሆነን ራሳችንን መጠበቅ፣ ራሳችንን ማስዋብ እንችላለን ማለት ነው። ስለዚህ ከንፈራችን ያማረ፣ ቆንጆ የሆነ ከንፈር እንዲኖረን እንደዚህ አድርገን መጠቀም እንችላለን። እቃ ውስጥ ልገል ውጭ ላሳያችሁ የሁላቸው ውዶች፣ ይህ መጠቀምበት እቃ ውስጥ ላስገባ ነው። ግን ከውሃ መጠንቀቅ አለባችሁ ማለት ነው። ካጠባችሁት በኋላ አድርጉት አድርቃችሁ ነው መጠቀም ያለባችሁ ማለት ነው። አያችሁት እንዴት እንደሚያምር። ሲቀዘቅዝ ደግሞ ታዩታላችሁ። አሁን ትኩስ ስለሆነ ነው እና ከውሃ ተጠንቀቁ። በጣም በጣም ነው የምትወዱት። በጣም ያምራ። ስትቀቡት እራሱ እንዴት ደስ እንደሚል ያላችሁ በቂ የሆነ ነው ይሄ። ይኸውላችሁ ይህን እንግዲህ ቀዝቃዛ ቦታ አስቀምጬው አቀዝቅዤ አሳያቸዋለሁ አሁን ትኩስ ስለሆነ ነው። በጣም ነው የሚያምረው። በጣም ነው የምትወዱት። ትኩስ ሆኖ እራሱ ስትቀቡት ከረር አለው ማለት ነው። የሚያምር ከረር አለው ይላችሁ። ትኩስ ሆኖ እራሱ ማለት ነው። ሲቀዘቅዝ ደግሞ አሳያቸዋለሁ